በውጭ ሀገር ለስራ የሚሰማሩ ኢትዮጵያውያንን የሚመለከተው አዋጅ ከአራት ዓመት በኋላ በድጋሚ ማሻሻያ ተደረገበት። የአዋጅ ማሻሻያው በውጭ ሀገር ለስራ የሚሰማሩ ዜጎች መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንዲያስችል ሆኖ የተዘጋጀ ነው ተብሏል። በ2008 ዓ.ም የወጣው ይወጣው የኢትዮጵያ የውጭ ሀገር ስምሪት አዋጅ ሰራተኛን በውጭ ሀገር ለስራ ማሰማራት የሚቻለው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት እና በተቀባይ ሀገር መካከል የሁለትዮሽ ስምምነት ሲኖር ብቻ እንደሆነ የሚገድብ ድንጋጌ ነበረው። በ2013 ዓ.ም ተመረተ የጸደቀው የዚህ አዋጅ ማሻሻያ በበኩሉ በውጭ ሀገራት የሰለጠነ የሰው ኃይል ለሚፈለግበት ስራ ተጨማሪ ሁለት የስምምነት አማራጮችን አካቷል። የመጀመሪያው አማራጭ፣ ጉዳዩ በሚመለከተው የኢትዮጵያ ሚኒስቴር መስሪያ ቤትና በተቀባይ ሀገር ከሚገኘው አቻ ስልጣን ካለው የመንግስት ተቋም ጋር የሁለትዮሽ ስምምነት ወይም መግባቢያ ሰነድ ሲኖር ሰራተኛን ማሰማራት እንደሚቻል ይፈቅዳል። ሚኒስቴር መስሪያ ቤቱ ተመሳሳይ ስምምነት በውጭ ሀገር ከሚገኝ እውቅና ካለው አሰሪ ኩባንያ ጋር ከፈጸመም ኢትዮጵያውያን ሰራተኞችን መላክ እንደሚቻል በአዋጁ ማሻሻያው ተደንግጓል። ከአራት ዓመት በፊት የተደረገው የአዋጅ ማሻሻያ ያቀረበው ሁለተኛ አማራጭ የግል ስራ እና ሰራተኛ አገናኝ ኤጀንሲን የሚመለከት ነው። የሰለጠነ የሰው ኃይል የሚሰማራበት ስራ አፈላልጎ ያገኘ ኤጀንሲ በተቀባይ ሀገር መንግስት እውቅና ካለው ቀጣሪ አሰሪ ኩባንያ ጋር የስራ ስምሪት ስምምነት እንዲፈጽም ጉዳዩ የሚመለከተው ሚኒስቴር መስሪያ ቤት ሊፈቅድ እንደሚችል በአዋጁ ላይ ተቀምጧል። ሚኒስቴር መስሪያ ቤቱ ይህን ፈቃድ የሚሰጠው የተቀጣሪ ዜጎች መብትና ደህንነት የሚጠበቅ መሆኑን በማረጋገጥ እንደሆነ በ2013ቱ የአዋጅ ማሻሻያ ላይ ሰፍሯል። ዛሬ ሐሙስ ግንቦት 21 2017 በተካሄደው የሚኒስትሮች ምክር ቤት መደበኛ ስብሰባ ላይ የቀረበው አዲሱ የአዋጅ ማሻሻያም ወደ ውጭ ሀገር ለስራ የሚሰማሩ ኢትዮጵያውያንን መብት፣ ደህንነትና ክብር በዘላቂነት መጠበቁን ለማረጋገጥ እንዲያስችል ሆኖ የተዘጋጀ መሆኑ ተገልጿል። ለፓርላማ የተመራው አዲሱ አዋጅ ከዚህ በተጨማሪም ኢትዮጵያ ከዘርፉ ማግኘት ያለባትን ጥቅም ለማስጠበቅ በሚያስችል መልኩ መዘጋጀቱን የጠቅላይ ሚኒስትር ጽህፈት ቤት ያሰራጨው መረጃ ያመለክታል። የውጭ ሀገር የስራ ስምሪትን በበላይነት የመከታተል ኃላፊነት የተጣለበት የስራና ክህሎት ሚኒስቴር በዘንድሮ በጀት ዓመት ዘጠኝ ወራት ውስጥ በውጭ ሀገር ስምሪቶች ከተሰጡ አገልግሎቶች 113 ሚሊዮን ዶላር መገኘቱን ባለፈው ሚያዚያ ወር መጀመሪያ አስታውቆ ነበር። ይህ አሐዝ ይፋ በተደረገበት የህዝብ ተወካዮች ምክር ቤት ስብሰባ ላይ ማብራሪያ የሰጡት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በዘጠኝ ወራት ውስጥ ወደ ውጭ ሀገራት ለስራ የተሰማሩ ኢትዮጵያውያን ቁጥር 344790 እንደሆነ ገልጸዋል። ሚኒስትሯ ኢትዮጵያ ዜጎቿ ለስራ እንዲሰማሩ በሀገር ደረጃ ስምምነት ያደረገችባቸው የመካከለኛው ምስራቅ ሀገራት የተባበሩት አረብ ኤሜሬቶች፣ ሳኡዲ አረቢያ፣ ኳታር እና ኩዌት እንደሆኑም በዚሁ ማብራሪያቸው ጠቅሰዋል። ኢትዮጵያ ከሊባኖስ ጋር ተመሳሳይ ስምምነት ብትፈራረምም በሀገሪቱ ባለው ወቅታዊ ሁኔታ ምክንያት ህጋዊ የስራ ስምሪት እንዳልተጀመረም ሙፈሪያት በወቅቱ ተናግረው ነበር። ሁለቱ ሀገራት በሚያዚያ 2015 ዓ.ም የተፈራረሙት የስራ ስምሪት ስምምነት በታህሳስ 2016 ዓ.ም በህዝብ ተወካዮች ምክር ቤት መጽደቁ አይዘነጋም። በስምምነቱ ላይ ለኢትዮጵያውያን የሚከፈለው ዝቅተኛ ደመወዝ ወለል በግልጽ አለመካተቱ የቤት ሰራተኞች መብት እንዲከበር በሚሟገቱ ግለሰቦችና ተቋማት በኩል ትችት እንዲቀርብበት ምክንያት ሆኗል። በሊባኖስ እስከ 400 ሺህ የሚገመቱ ኢትዮጵያውያን በቤት ሰራተኝነት ተቀጥረው እንደሚሰሩ በጉዳዩ ላይ የተጠናቀሩ መረጃዎች ያመለክታሉ። ኢትዮጵያ ከሌላኛዋ የመካከለኛው ምስራቅ ሀገር ባህሬን ጋር የሥራ ስምሪት ስምምነት ለማድረግ በሂደት ላይ መሆኗን ሙፈሪያት በሚያዝያው የፓርላማ ቆይታቸው ተናግረው ነበር። የኢትዮጵያ መንግስት ተመሳሳይ የሁለትዮሽ ስምምነቶች ከጃፓን፣ ስዊድን፣ ኮሪያ እና ጀርመን ሀገራት ለማድረግ በንግግር ላይ መሆኑንም ሙፈሪያት በዚሁ ማብራሪያቸው ላይ ጠቁመዋል። በጀርመን ከሚገኝ ኩባንያ ጋር በተደረገ ስምምነት የተወሰኑ መሐንዲሶች ለስራ መላካቸውን በፓርላማ ማብራሪያቸው ያነሱት ሙፈሪያት በስዊድን ከሚገኝ ኩባንያ ጋር ተመሳሳይ ስምምነት ላይ መድረሱንም አክለዋል። ከውጭ ሀገራት የስራ ስምሪት በተያያዘ ከሚሰጡ አገልግሎቶች የስራና ክህሎት ሚኒስቴር በዘንድሮ በጀት ዓመት ዘጠኝ ወራት ለመሰብሰብ አቅዶ የነበረው የገንዘብ መጠን አራት መቶ ሰባ ሁለት ነጥብ አምስት ሚሊዮን ዶላር ነበር። የሚኒስትሮች ምክር ቤት በዛሬው መደበኛ ስብሰባው ሚኒስቴሩ ለውጭ ሀገር የስራ ስምሪት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣ ደንብን በተጨማሪነት አጽድቋል። ደንቡም ሚኒስቴር መስሪያ ቤቱ ለእነዚህ አገልግሎቶች የሚወጣውን ወጪ ሸፍኖ የውስጥ ገቢውን ለማሳደግ እንዲችል የሚያደርግ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። በደንቡ የተካተቱት የአገልግሎት ክፍያዎች የተዘጋጁት የተገልጋዩን የመክፈል አቅም ባገናዘበ መልኩ እንደሆነ ጽሕፈት ቤቱ ገልጿል። የሚኒስትሮች ምክር ቤት ደንቡ በፌደራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ መወሰኑንም አክሏል።